ተመልካቾቻችን እንዴት ናችሁ? ሽርሽር ፕሮግራማችን ጀምሯል። ዛሬ እንግዲህ አንድ ቦታ ሽርሽር ልወስዳችሁ ነው። የት ካላችሁ ደግሞ ቤቲ፣ ቤቲ ምን እያደረግሽ ነው? የምትሰሪያለሽ? እዚህ አንቺ ራሱ የምትሰሪያለሽ? ደህና ነሽ? ደህና ነኝ። ወክ እያደረኩኝ ነበረ። ቆረ ተመልካቾችን ሰላም ልበላቸው። እንዴት ናችሁ ተመልካቾች? የት ሄድሽ ነው የምትሰሪያለሽ? እኔማ እዚህ ወክ እያደረኩኝ ነው አራዳ ፓርክ፣ አራዳ ፓርክ። ኦኬ ይርኩ ብቻዬን እንዲሁ አየር እየተቀበልኩ ነው። አየር አራም ለብሻለ፣ እሁድ መስለሻል። አመሰግናለሁ። እኔ ደግሞ ኮፊ ፓርክ ዛሬ ተገኝቼ ለተመልካቾች ላሳይ የኔን ቡና እየጠጣው እሁድ ላሳልፍ ነበረ። እና እኔን ጥለሽ ነው ቡና እምጠጪው? አዎ፣ ግን ያው ያሽኝ እዚህ ተገናኘን። ኮፊ ፓርክ ደግሞ አንደኛው የአራዳ ፓርክ አንደኛው አካል ነው። የተለያዩ ቡናዎች አሉ። ምን የሌለ ነገር አለ? ዛሬ እሑድ ነው ወጣ። አይ አንቺ ቆንጆ እሑድን አውቀሽበታል። እኔማ እሑድን ጸጥ ያለ ቦታ ላይ ቁጭ ብለሽ እንደዚህ የሚያምር ቪው ያለው ቦታ አየሩም ደስ ይላል። እዚህ ጋር ደግሞ ቁጭ ብለሽ ቡናሽን እየጠጣሽ እይታው በጣም ነው የሚያምረው። አንቺ ወደታች ራሱ ይታያል። ቁጭ ብለሽ መጽሐፍ ለማንበብ የፈለግስ ነገር ለማድረግ ሻምፖላና ስታምራለች በጣም የምን ቅርጽ ነው የቡና ፍሬ አብዛኞቹ ነገሮች ቡና ማለዩ ዚቃ የቡና ተክሎች አሉ ያምራሉ። በጣም ወይ ያምራሉ። በጣም ጥሩ ምርጫ ነው። በነገር ሸየመረጥ አመሰግናለሁ። የመጀመሪያ የምጋብዝሽ ቤት እንግዲህ ይሄኛው ነው። እስቲ እንግባና፣ ማለት ብዙ ቦታ ነው የምንሄደው አግኝቼሽ ዛሬ እና እሁድ ተገናኝታል። ስለዚህ አንዳንድ ሲ የተለያዩ አይነት ቦታ ነው የምጠጣው በረንዳ ጋር ነው አይደል? እሺ። አየር እየተቀበለ በጣም ነው የሚያምረው። እሺ። እዚህ ጋር ሆነሽ ይታያል በደንብ። አዎ፣ እይታው በጣም ነው ደስ የሚለው። እንዴት ነው? ረጅም ጉዞ ነበር ከወክ በኋላ፣ እንደዚህ ቁጭ ብሎ ደግሞ በቃ መጫወት። እሺ። ሰላም፣ እንዴት ነሽ? እንኳን ደህና ቆየሽ። እናመሰግናለን። እስቲ ቅድሚያ ለእንግዳችን ስፔሻል ቡና ለእኔም ያው በቃ እንደሰው ቡና እሺ። እናመሰግናለን። አይ እኔም እዚህ ከመምጣቴ በፊት እኮ ሶሻል ሚዲያ ላይ ያየው ነበር እና ብዙ ወጣቶች ይመጣሉ፣ ቪዲዮዎች ይሰራሉ፣ ፎቶች ይነሳሉ። ቦታውን ምቹ ነው ይመስለኛል። አሁን እንዳየሽ ነው። ይሄ ባክግራውንድ እና የምትመርጫቸው አሉ እኮ ቪዲዮ ከመስራትሽ በፊት የምትመርጫቸው አዳዲስ ነገሮች አሉ አይደል? የሚሰሩ አሁን ላይ ደግሞ እንደዚህ አይነት ቤቶች ትሬንድ ሆነዋል። ዲዛይናቸው ለዛ ይመስለኛል ሰው ነው ኢንተሪየራቸው ብቻ ሁሉም ነገር ይሄ በተለይ ወጣቶች ደግሞ እንዲወዱት ሆኖ ነው የሚሰራው፣ እና እሁድን ለማሳለፍ ቆንጆ ቦታ ነው። በነገርሽ ላይ ከተመልካቾች ጋር ሽርሽር ይሄዳለሁ ብዬ እያወራኋቸው ነው የመጣሽው ሜርሲ በጠበጠች መጫ ረብሻ ተጀመ ግን ችግር የለውም። በእኛ ሽርሽር ውስጥ እነሱ ያዩታል። ከዛ ሲመጡ ደግሞ የሚፈልጉትን ነገር እንዲሞክሩ ብዙ ነገሮች አሉ ማሳየሽ ደስ የሚለው ግን ቤተሰባስበሽ ምናምን ሲፍላ ነዋ እሁድ ሲሆን ቤተሰብ ይሰበሰባል። እሁድ ቲቪ ይከፈታል። በቃ መዝናኛው ፕሮግራም እየታየ ቀ ፎቶች ከኋላ ባንዱ በጣም ነው የሚያምረው። የመስታወት ድልድዮች ግን በጣም ተለመዷል ለከተማችን ውስጥ ግን ሰዎች ስታያቸው እንዴት ነው ሪያክት የሚያደርጉት? እኮ ትንሽ ምንም ነገር አዲስ ነገር ሲሆን ለመሞከር ትንሽ ያስፈራል፣ ግን በጣም ነው ኢንጆይ የምታደርግ ደስ ይላል። እንሞክረዋለን እሱንም። ትንሽ መሸት ሲል ደግሞ ለፎቶ ቆንጆ ነው። በጣም አይራት ፍሪ በጣም ነው የሚያምረው። ግን ያው ምን መሰለሽ የሚያስፈራን ውጭ ላይ ያለው ኤክስፔሪንስ ነሆን። እነ ቻይና ስታይ የሚሰሩበት ቦታ በጣም አስፈሪ ነው። ወደ ታች ለማየት ወይ ከፍተኛ ቦታ ላይ ይሆናል። ከፍታ ቦታ ተራራማ ቦታ ላይ ይሆንና ዝቅ ብለሽ ለማየት ያስፈራል። ይሄ ግን ምቹ ነው። በጣም ሴፍ ነን። አዎ ሴፍ ነን በጣም ሞክራለን። ቡናችን ደረሰ። እቺ ልጅ እጣን ትወድ ነበራለን። እንዴ ጣን ይኖራላ፣ ካላስቸገርን እባክሽ። እሺ። በቴካዌ ቃናት ለየት ያለ ነው ደግሞ አሪፍ ነው። በነገርሽ ላይ ወደ ላይም ቴራሶችም ስላሉ ቡናሽ ይዘሽ እየተንቀሳቀስሽ እያወራሽ ትጠጣለሽ። በጣም ቆንጆ ቡና ነው። የእውነት እውነት እውነት አንደኛ። በደንብ መጠጣት ስለምንፈልግ ነው። እኔ አቀዝቅዤ ልጠጣ። እኔ እንደምታውቂው ነው በደንብ ካልቀዘቀዘ እኮ አልጠጣም። እያሰብክ ያለውን ቫይቭ ያምራል። በጣም ችርስ ተብሎ ግን እኮ ይጠጣል ነው። ጭስሽ መቷል። እናመሰግናለን። በጣም ቆንጆ ነው። ተመችቶናል። በጣም እናመሰግናለን። ጭስ መቶ ደግሞ ቡና ፎቶ ይነሳል። ቤትሻ ማዘር ከውጭ እየደወለች ነው ቪዲዮ ነው። ቡና ሳያቸው አጣኑ ይዘው ሊሄድ በቃ ይሻላል። በጣም ቆንጆ ነው፣ እናመሰግናለን። ቡናችሁም ቆንጆ ነው። ይሄ እንጆ እያደረኩኝ ነው። ጓደኛዬ ስልክ ለታውራውታ ነው። እኔ ሁሴን እባላለሁ፣ የሁንዳፍ ማናጀር ነኝ። ስንገባ እያየነው ነበረ እዚህ ጋርም አለ። እና ሁንዳፍ ምን ማለት ነው? ሁንዳፍ ማለት የኦሮምኛ ቃል ነው። ሁንዳፍ ማለት ለሁሉም ለሁሉም ሁሉም ሰው የሚገለገልበት ማለት ነው። ስራ ከጀመራችሁ ምን ያህል ጊዜ ሆናችሁ? አሁን ያው ፓርኩ ከተመረቀ በኋላ ነው አንድ ሁለት ወር ነው። አንድ ወር ነው ጀመርን። አዲስ ከመሆኑ የተነሳ አንሳ ቡናቹ በጣም ቆንጆ ነው ወደነዋል። እና ምን የምን የምን ሀገር ቡና ነው የምትጠቀሙት? እኛ አብዛኛው ኤክስፖርት ሌቭል ነው የሃል። ቡናም እንደምታቀው አረቢካ እና ሮቡስታ ነው አብዛኛ ጊዜ ታርጌት የሚደረገው ኢትዮጵያ ላይ ያገራችን የራሳችን ምርት የሆነው በዛ ሌቭል ነው። የኮሪደር ልማቱ ለውጥ ብሎ ታየዋል። እዚህ አካባቢ በተለይ ከመሰራቱ በፊት የነበረው እና አሁን ያለበት ሁኔታ ምን ይመስላል? በጣም ዲፍረንት ነው። በጣም አሁን ቢዩቲፉል ነው የሆነው። በጣም ቆንጆ ነው እና ሀገራችንን በዚህ መልኩ ያልተጠበቀ እና በጣም ካየዋቸው ኮሪደር ልማቶች ውስጥ የአራዳ ፓርክ ኮዶ ልማት አንደኛ ነው ብዬ አስባለሁ። አዎ በጣም ግዙፍ ነው። ብዙ አማራጮች አሉት። ደስ ይላል። እንግዲህ ሁንዳፍ ስለመጣ ደስ ብሎናል። ቡናችሁን በጣም ይወደድ ነው። በጣም አመሰግናለሁ። እንግዲህ ጓደኛዬ ልጠብቃት እና ደግሞ የምንጨምረው ነገር ካለ እንጨምራለን። እናመሰግናለን። ያነሰ ነገር ካለ እሺ፣ እሺ። እንዴት ነው ሰርቪሳችሁ? ሊለኝ ነው የመጣው። በጣም ደስ ይላል። ከስተመር ሰርቪሳችሁ አለ ወደሽዋል። ጓደኛዬ ቡናውን ወደዋለች። ቢ በእርግጠኝነት ነግሬዋለሁ። ሌላ ቦታ ደግሞ እንሂድና እስኪ ደግሞ ሌላ ነገር ሞክሪ። በጣም ደስ ይላል። አየሩ በጣም ቦታው ምናምን የቡና ዛፎቹ ሌላ ከከተማ ውጭ ያለው እየመሰለኝ ነው። ብዙ ጊዜ ክፍለ ሀገር ላይ ስለሆነ ለመዳቸው ከተማን በትንሹ ማየት እንችላለን። አራዳ ፓርክ ደግሞ በደንብ ይታያል ከዚህ ሆነ ከፍታ ላይ ስለሆነ በጣም ነው ደስ የሚለው። እንዴት አያሹ ቆይታችንን እየወደድሽ ነው? ሽርሽራችን ነው፣ በኮፊ ፓርክ ነው። ቡና ከጠጣሽ በኋላ ነቃ የማለፍ ነገር ነቃ የማለፍ ነገር ይታይልሻል። እንጠጣለን። ምን ጥያቄ? ኮፊ ፓርክ ቡና ብቻ ነው የምንጠጣው። አሁን ደግሞ የመንገድ መብራቶች የተለያየ አይነት ቀለም አላቸውና እስፔሻሊ ከሩቅ ስታያቸው ወክላ ማድረግ ለዚ ፓርክ ውስጥ ደግሞ እንግዲህ የተለያዩ ቦታዎች አሉ። ፋውንቴን አለው። የተለያዩ እንስሳቶች አሉት። ዋሻ ነው እየተሰራ የተለያዩ መዝናኛ ቦታዎች አሉት። የህጻናት መጫወቻዎች አሉት። ለሙሽሮች ይሄ ነው ደግሞ ሌላ አቀራረብ ነው። በዘመናዊ መልኩ በዘመናዊ ተቀየረብሽ። ቪዲዮ ብንይዝ ደስ ይለኛል። እሺ፣ የተለመደው ሁሌ ነበርኩ የምከሰሰው እኔ እኮ። ሙሉ የሚያደርገው ማስታወሻ መያዛችን ነው። ኦኬ፣ ታምራለች። እናመሰግናለን። ትችያለሽ። እኔ ቪዲዮ ልስጥ እጅግንም አስገቢበትያው እንደዚህ ወተን ተዝናንተን ተሸራሽረን ስንመጣኩ የሆነ ሰዓት ላይ መለስ ብለን ስናይ ደስ ይላል። አዎ ሽርሽር ደስ የሚለው ይሄ ነው፣ ከቤተሰብ ከጓደኛ ጋር ተሰባስበሽ የምታደርጊው ኢንጆይ የምታደርጊበት። ከዛም ባሻገር ብዙ ሀሳቦችን የምትቀያየሪበት ሽርሽር መውጣት፣ አየር መቀበል፣ አዳዲስ ነገሮች ሪፍሬሽ ማድረግ የሆነ ንጹህ አየርን ስትቀበይ አዲስ ነገር ወደ ራስ ታመጪ የለ ልክ ነዛ ሁሉ ከመብላት ከመጠጣት ባሻገር ደግሞ ከሰው ጋር ጊዜ ማሳለፍ በጣም ደስ ይላል። እውነት ነው። በጣም አራዳ ፓርክ ውስጥ ነው እንግዲህ ሽርሽር እያደረግን የምንገኘው። አራዳ ፓርክ ውስጥ ደግሞ ኮፊ ፓርክ፣ የተለያዩ የቡና መጠጫ ቦታዎች አሉ ይህም በመሰለ በሚያምር አቀራረብ ሌሎችን በጣም ብዙ አይነት ቴስት ያላቸው ቡናዎች አሉ። ይሄኛው የሚለይብሽ ይመስለኛል፣ እስኪ ሞክሪ። ሲኒ ምናምን ያው ደስ የሚለው አዳዲስ ነገሮችን ለማምጣት ብዙ ፈጠራዎችን ወጣቶች ይጠቀማሉ አይደል? ልክ የቡና አፈላልንም ከአንዱ ወደ አንዱ በመቀየር በተለይ ባሪስታ ነው የሚባለው፣ ባሪስታዎች እነዚህን ነገሮች ይሞክራሉ። ና ብዙ ነገር እያየን ነው። ውድድር አለ አይደለ? አዲስ አበባ ውስጥ የተለያዩ ውድድሮች ነበሩ። አንቺ ከዚህ በፊት እንደተሳተፍ ሞክሬ። በጣም ወፍሩባቸው ምረት ባክሽ ጉጪ እዚህ ተብዬ ቡና። ከዛ በተጨማሪ እንግዲህ የውበቱን ጉዳይ አንችታነሸዋለሽ። ሴቶች ከመጠጣት ባለፈ ለተለያዩ ለውበት መጠበቂያዎች እንጠቀማቸዋለን። ከተለያዩ ነገሮች ጋር ተቀላቅሎ ከማር ጋር ወይ ከሬት ጋር ወይ ደግሞ ከወተት ከዚህ በፊት እንደውም ካስታውሽ አንድ ፕሮግራም ሰርች የነበረ እዚ ጉፍታ ፕሮግራም ላይ ና ታዲያ እነዚህ ሁላ ተቀላቅለው ሁሌም ቡና መኖሩ የተለያዩ ዳርክ ስፖቶችን ፊታችን ላይ ካሉ ቆዳችን ላይ ካሉ የሞተ ቆዳን ያነሳልናል ቡና ሽታ የቅቤውን ሽታ ለማጥፋት የቅቤውን ሽታ ያጠፋል ይባላል። በኔ በውበቱ ነው ብቻኛ ቡና ሀገራችንም ስለተገኘ ስለምንወደው የመጀመሪያዎቹ ስለሆነ ጓደኝነታችንን ማህበራዊታችንን ስለሚያጠናክርል እንወደዋለን። አብዛኛው ሰው ደግሞ ምሳሳት ምሳውን ከበላ በኋላ ጫስጫስ ብሎ ቤት ውስጥ የሆነው እንደኛ በስራ ምሳሳት የሚያሳለፍ ደግሞ ስራ ቦታ አካባቢ ደስ ይላል ከባልደረቦች ጋርም መታወሪ ባት ሰዓት ናት፣ ያቺ የቡና ሰዓት በጣም ደስ ስላለች ና እንዴት ነው? ደስ ይላል በጣም እንግዲህ ቡናውን እየጠጣ አንዳንድ ነገሮችን ስለ ቡና እያወራን ነበረ። እናመሰግናለን። በጣም ደስ ይላል አቀራረባችሁ ደግሞ። ቁጭ ብላ ደግሞ ብታወራ ደስ ይለናል ከኛ ጋር ሽ ነታዋወቅ ስሜን እባላለሁ የጉሊፋ ኮፊ ምክትል ስራ አስኪያጅ ነኝ። እንግዲህ ማኔጅ የምናደርጋቸው ወደ ሶስት ብራንቾች አሉን። ሜን የጀመር ነው ወደ ጦር አይሎች ያለውን ነው ኩንስ ግቢ ውስጥ ያለው አለ የመጀመሪያችን ነው እሱ። ወደ ሁለት አመት አካባቢ ሆነው። አሁን ይሄ አዲስ ነው። ፓርኩ ከተከፈተ ወደ አንድ ወር አካባቢ ሆኖታል። ጀስ ሲከፈት ነው የጀመር ነው እኛ አሁን እንግዲህ ወደ እንደምታዩት ነው፣ ቪዩም ኤቭሪቲንግ ያምራል። ሪሊዝ ሰው መጥቶ በቃ ኦኬ። እናመሰግናለን። ትክክለኛ ቡና ጣም የሚያቅሰው እኮ ይሄንን ባዶ ነው የሚጠጣው። ባዶ ነው የሚጠጣው። ባዶ ነው፣ ጣሙንም የምታውቂው ባዶን። ሰጠች የጅማ ቡና ለመጀመሪያ ጊዜ ነው ስቀምስ። ኦኬ በጣም ቆንጆ ነው። ቴስቱ ደስ ይላል በጣም አሁ ለዛ ነው እንግዲህ። ስለዚህ በአንድ ወር ጊዜ ውስጥ የነበረው ነገር ምን ይመስላል? ሪሊ ደስ ይላል። በተለይ ሰው መጥቶ ጆይን አርጎ ነው የሚሄደው። ኤቭሪቲንግ ይነግረናል። በተለይ ቪው በቃ የመጨረሻ የሚያምር ቦታ ነው። ላዩ ማ ስትወጡት በቃ የመጨረሻ የሚያምር ቦታ ነው። ላይ ሰው ይመጣል። ኤቭሪቲንግ ተደስቶ ነው የሚሄደው። ደስ የሚል ነው። ኖቶሊ ኮፊ ሌሎችም የምናቀርባቸው ነገሮች ይኖራሉ። ቀዝቃዛ መጠጦች አሉን እንደ አይስላክቴ ያሉ ሞይቶ ያሉ ነገሮች አሉን። እነሱ እነሱን ሰው ይጠቀማል ደስ ብሎት ይሄዳል። አራዳ ፓርክ እንግዲህ በቅርቡ ተመርቋል። አንደኛው ደግሞ ኮፊ ፓርክ ነው እና ምን ይመስላል እስኪ የነበረው ይሄን አካባቢ በፊት የነበረውን ስራ ስትጀምሮ ከዛ አሁን ላይ ደግሞ ያለውን ነገር እስኪ ንገረኝ። እኔ እንግዲህ እዚህ አካባቢ አልፎ አልፎ አልፍ ነበር በዚህ እቺ መንገድ የነበረች ጊዜ እና ቦታው ምንም ነገር በቃ ሳቢ ያልነበረ ቦታ ነው። አሁን ግን ኤቭሪቲንግ ፓርኩ ተዘጋጅቶ መንገዱ እንደዚህ ክፍት ሆኖ ስታዩ የተለየ ቦታ ያ ቦታ ነው ወይት ያለሽ። አዎ በጣም በጣም ደስ ይላል። አይ ቲንክ እንዳውም እኔ ወደፊት ቦታ ሁሉ የሚገኝለት አይመስለኝም። ለምን ሰርጉ ሁሉ የሚዘጋጅበት ቦታ ይሆናል ብዬ ነው የማስበው። የተለያዩ ኦኬዥን። አዎ የተለያዩ ኦኬዥኖች ሊኖሩት ይችላሉ ብዬ ገምታለሁ። ከላይ ቴራዙን አይተሽ ከሆነ በቃ ለብዙ ነገር የሚመች ቦታ ነው፣ እና በደንብ በጥንቃቄ የተሰራ ቦታ ነው። ሪሊ ሳቢ ነው። የመጡ እንዲጎበኙን እንፈልጋለን። ግልጽ ነው አድሬሳችን። በተለይ የቡና ጣዕም የሚወድ ሰው እና መጥቶ ተደስቶም ይችላል። አንደኛ ቡናቹ አንደኛ። እናመሰግናለን። ተመልካቾቹ መታችሁ እንግዲህ ቡናቸውን እንድትሞክሩት እንጋብዛችኋለን። እኛ እኔና ምህረት ሽርሽራችን ይቀጥላል። እናንተ ግን በጣም ነው የምናመሰግነው። ሌላ ጊዜ ደግሞ እንመጣለን። አዎ፣ እንሄዳለን። እሺ፣ እናመሰግናለን። ማን ስንት ደረጃ ቆጠርሽ? እቺ መጨረሻ ስንተኛሽ ናት እቺ? ሰባኛሽ? ሰባኛይ ነው። ያው ሰባ ደረጃ ስለሆነ ነው ያለ ነው። አሁን የመጣ ነው ሰባ ደረጃ? ሰባ ደረጃ። የምርሽ ነው? አዎ ሰባ ደረጃ እኮ በጣም ብዙዎች የሚቀጣጠሩበት፣ የሚገናኙበት በጣም ብዙ ታሪክ ያለው ቦታ ነው ሰባ ደረጃ። አሁን ደግሞ አራዳ ፓርክ ከተሰራ በኋላ ከኮሪደር ልማቱ ጋር ተያይዞ በጣም ብዙ እድሳት ተደርጎለት በጣም ነው የሚያምረው። ላይፍ ሲስተሙ የሚያምራል። ከዛ ውጭ ደግሞ አንድ ሀውልት ተጨምሯል። የሎሬት ጸጋዬ ገብረመድህን የእሳቸው ሀውልት አለ። እንግዲህ ብዙዎች ፍቅራቸውን ትዝታቸውን ይገልጻሉ። እንደውም አራዳ ፓርክ ከተመረቀ በኋላ ሀውልታቸው ጎን ሆነው የእሳቸውን ግጥም እያነበቡ የተለያዩ ትዝታዎቻቸውን እያጋሩ ነበር። በተለይ ደግሞ ደራሲያን ገጣሚያን አራዳ ፓርክ ላይ እንግዲህ ሽር ብትን አልን። በጣም ተዝናናን። ቆንጆ ሽርሽር ነው ያሳለፍነው። እንዴት ነው አንቺ? ውይ በጣም ደስ ይላል። ደስ ይላል። እኔ በጣም ደስ የሚል ፓርክ ነው። በጣም ግዙፍ ነው። አይተሽም ሄደሽም አጨርሽው? አዎ፣ በጣም ግዙፍ ነው። የቻለውን ሞክረናል። ኮፊ ፓርክ ውስጥ ደግሞ ቆንጆ ጊዜ ያሳለፍነው ደስ የሚል እሁድ አሳልፈናል። ተመልካቾችም ግን ከእኛ ጋር ቆንጆ ጊዜ እንዳሳለፉ ሽርሽር ጊዜ እንደነበራችሁ ተስፋ አደርጋለሁ። ቀጣይ ሳምንት ደግሞ ሌላ ቆንጆ ቦታ ሽርሽር እንሄዳለን። አትመጭማ። ተደብቃሽ፣ በማፕ ነው የምከተናት። ስለዚህ ዛሬ እሑድሽን ቆንጆ አድርጌልሻለሁ። ነገ በአዲስ መንፈስ ሰኞ ነው ወደ ሥራ። ደስ የሚለውም ደግሞ እንደዚያ ነው። ቆንጆ ጊዜ አሳልፈሽ ሰኞ በአዲስ ኤነርጂ ስለምትጀመሪ መልካም ሳምንት እንዲሆንላችሁ እንመኛለን። እናንተ ነው። አሁንም ስለጠረጠርኳ ተከተላት አለው። በነገራችን ላይ ሌላ ቦታ ልጎበኝ ትችላለች።